በሰማው ሁሉ መንፈስ ቅዱስ አህዱ አምላክ አሜን። ህዳር ሶስት ቀን የሚከበሩ ዓመታዊ የቅዱሳን በዓላት አቡነ መዳኒ ነግዚ። መዘንጋታቸው እጅግ ከሚያስቆጩ ኢትዮጵያውያን አባቶች ትልቁን ስፍራ እኒህ አባት አቡነ መዳኒ ነግዚ ይይዛሉ። የማር ወለላን በሚያስደንቅ ጣዕመ ህይወታቸው ሀገራችንን ያጣፈጡ ብርሃን ሆነው ብዙ ቅዱሳን የለኮሱ ታላቅ ጻድቅ ናቸው። አባ መድኃኒ ነግዚ የተወለዱት በ13ኛው መቶ ክፍለ ዘመን አካባቢ ትግራይ አዲግራድ ውስጥ ነው። ወላጆቻቸው ቀሲስ ሰንበትና ሂሮተ ማርያም ይባላሉ። በደግነትም እጅግ የታወቁ እንደነበሩ ገድላቸው ይናገራል። መድኃኒ ነግዚ ማለት የጌታ መድኃኒታችን ነው ማለት ነው። ብዙ ጊዜ ዘደብረ በንኮል ሙራደ ቃል እየተባሉ ይጠራሩ። ደብረ በንኮል ማለት ትግራይ ውስጥ የሚገኝ ጻድቁ በ14ተኛው መቶ ክፍለ ዘመን ያነጹት ገዳም ነው። ሙራደ ቃል ደግሞ የቃል የምስጢር መውረጃ እንደማለት ሲሆን በቦታው ሱባ የያዘ ሰው ልክ እንደ ቅዱስ ያሬድ ምስጢር እንደሚገለጥለት የሚጠቁም ስም ነው። ጻድቁ መዳኔ ነግዚ በልጅነታቸው ከሊቁ ካህን አባታቸውና ከሌሎች ምህራን ተምረው ምናኔም መርጠው ገዳም ገብተዋል። በጾም በጾወትና በስግደት ተግተው ጸጋ እግዚአብሔር ሊሰጣቸው ሲሰጣቸው ወደ ደብረ በንኮል ሄደው ገዳም መሰረቱ። በኢትዮጵያ ቤተክርስቲያን ታሪክ መካከለኛው ዘመን በተለይ ከ13ኛው እስከ 15ኛው መቶ ክፍለ ዘመን ድረስ ያለው የብርሃን ዘመን ይባላል። ምክንያቱም ያ ዘመን የብርሃን ዘመን የተባለበት ክርስትና ያበበበት፣ መጻሕፍት የተደረሱበት፣ ስብከተ ወንጌል የተስፋፋበት፣ ገዳማውያን ህይወት የተመሰረተበት ወቅቱ በመሆኑ ነው። ለዚህም ትልቋን አስተዋጽኦ ያደረጉት ደግሞ አቡነ ተክለ ሃይማኖት፣ አቡነ ኢዮስጣጢዮስ፣ አቡነ ሰላማ ካል፣ አቡነ ያይቆብ፣ ቅዱስ ንጉስ ዘራ ያይቆብ፣ አቡነ ኢየሱስ ማዛይቅ፣ አቡነ መድኃኒነ እግዚእ መሰሉ አበው መነሳታቸው ነው። በተጨማሪም አስራ ሁለቱ ነው ብራን እድ ሰባቱ ከዋከብት አርባ ሰባቱ ከዋከብት ናቸው አምስቱ ከዋከብት የሚባሉ አበው አስተዋጽኦም ልዩ ነበር። ከነዚህ መካከል የሰባቱ እና የአርባ ሰባቱ ከዋከብት አስተማሪ የአበው ሶስቱ ሳሙኤሎች ዘዋልድባ ሳሙኤል ዘዋልድባ፣ ሳሙኤል ዘጣሬጣና፣ ሳሙኤል ዘቆይጻ የሌሎችም እልፍ አእላፍ ቅዱሳን አባት የሆኑት አባ መድኃኒነ እግዚእ ያንበሳውን ድርሻ ይወስዳሉ። ጻድቁ ቅዱሳንን ሰብስበው አስተምረው አመንኩሰው መርቀው ሰደው ሀገራችንን እንዲያበሩ በማድረጋቸው እንደ አባ ኢየሱስ ሞዓ እርሳቸው ወላዲ እልፍ አእላፍ ቅዱሳን ይባላሉ። ታላቁ ጻድቅና ሰባኪ ወንጌል አባ ብዬ ጎንደር ውስጥ እባብና ጅብ እንዳይጎዳ የገዘቱ አባት ናቸው። የእርሳቸው ደቀ መዝሙርም ነበሩ። ጻድቁ መዳኔነ እግዚእ በተትረፈረፈ የቅድስና ህይወታቸው ብዙ ታምራትን ሰርተዋል። አራዊትንም ገዝተዋል። በአንበሳ ጀርባ ላይ ተጭነዋል። ከረጅም የተጋድሎ ሕይወት በኋላም ህዳር ሶስት ቀን አርፈዋል። እድሜያቸውም አንድ መቶ ሰማንያ ነበር። መዳኔነ እግዚእ አቡነ መስተጋድል ምንኮስናሁ ምዑዝ ከመኮል

አባ አምደ ሚካኤል ቅዱስ የዚህ ቅዱስ ኢትዮጵያዊ ዜና ህይወቱ ለሁላችንም ትልቅ ትምህርት ነው ያለው በተለይም በምክንያት ከቅድስና ህይወት እንዳነደቅ ያግዘናል ብዬ ተስፋ አድርጋለሁ። የቅዱሱ ወላጆቹ ገላውዲዮስ እና ኤልሳቤት ሲባሉ፣ በምድረሸዋ በበጎ መጽዋታቸው የተመሰከረላቸው ነበሩ። ፈጣሪ ሰጥቷቸው ህዳር 8 ቀን በበዓለ አርባዕቱ እንስሳ ወልደውታልና አምደ ሚካኤል የሚካኤል ምሰሶ ሲሉ ሰይመውታል። ገና በልጅነቱ ብዙዎች ያስገርም የነበረው ቅዱሱ አንዴ በሶስት ዓመቱ ከቅዳሴ መልስ ጠፋቸው። ወላጆቹ እያለቀሱ በሁሉም ቦታ ፈለጉት፣ ግን ሊያገኙት አልቻሉም። በሶስተኛው ቀን የሞቱን መታሰቢያ ሊያደርጉ ካህናትና ምእመናን ወደ ቤተ ክርስቲያን ሲገቡ፣ ግን ባዩት ነገር ተገረሙ። ሕፃኑ አምደ ሚካኤል ከቤተ መቅደሱ ውስጥ መሃል ከታቦቱ በታች ካለው መንበር ከእርሰ መር ይሉታል ቁጭ ብሎ ይጫወታል። ያየ ሁሉ እጹብ እጹብ ሲል አደነቀ። ምክንያቱም በተፈጥሮ ሥርዓት፣ ሕፃን ልጅ ያለ ምግብ ሶስት ቀን መቆሰስ ስለማይቻልና ህፃኑ በዚህ ቅድስና ስፍራ ላይ ምንም ሳይጸዳዳ በመገኘቱ ነው። ብፁዕ አምደ ሚካኤል ስርዓተ ቤተክርስቲያን እየተባረ እየተባለ በጾምና በጸሎት ታደገ አደገ። በ15ኛው መቶ ክፍለ ዘመን አጋማሽ ላይ ንጉሥ የነበረው ጻድቁ ዓፄ ዘርዓ ያዕቆብ ቅዱስን የሰራዊት አለቃ ራስ ቢትወደድ ወይም በዘመኑ አገላለጽ የጦር ሚኒስትር አድርገው ሾመው። መቼም የዚህ ቦታ ላይ ተቀምጦ መልካምን መስራት ልዩ ነገርን ይጠይቃል። በተለይ ደግሞ በዙሪያ የሚከቡ ተንኮለኞች ድል መንሳቱ ቀላል አልነበረም። ቅዱስ አምደ ሚካኤል ግን በዘመነ ሲመቱ እነዚህን ሥራ ሠራ። አንደኛ በወጣዋት ተነስቶ ተነሶ ነዳያንን ይሰበስብና ቁርስ ምሳ ያበላቸዋል። ይህም ዕለት ዕለት የማይቋረጥ በመሆኑ ሀብቱ ንብረቱ በሙሉ አልቆ ድሃ ሆነ። ሁለተኛ በቀትር በኋላ ዘወትር ቆሞ ያስቀድስና ጸበል ተጠምቆ ይጠጣል። ማታ ብቻ እህድን ይቀምሳል። ሶስተኛ ሽፍታ ተነሳ ቢባል ወደ ዱር ወርዶ ጸልዮ ሽፍቶን አሳምኖ ይመጣል እንጂ አይጎደውም ነበር። አራተኛ ጦርነት በሚመጣ ጊዜ ክሰራዊት ብሎ ይወርዳል፣ ግን ለምኖ ጸልዮ ታርቆ ይመጣል እንጂ ጥይት እንዲተኮስ አይፈቅድም ነበር። በዚህ መንገድ በሶስቱ በሶስቱም ነገስታት በዘርአ ያዕቆብ፣ በበእደ ማርያምና በእስክንድር ዘመን ሁሉ አካባቢውን ሰላም አደረገው። ዓለም ግን አመፀኛ ናትና በአጼ እስክንድር ዘመን በአሳራ ሰባዎቹ በሐሰት ተከሶ ስደት ተፈረደበትና ወረ በረሃ ተጋዘ። በዚያም ቅዱስ ሚካኤል ሰማያዊ መናን እየመገቡ ስጋው ደግሞ እያቀበለው ኖረ። ትንሽ ቆይቶ ግን የሞት ፍርድ ተፈርዶበት በንጉሱ አደባባይ ተገደለ። ለሰላሳ ቀናትም በመቃብሩ ላይ ብርሃን ምሰሶ ወረደ። በዚህም ንጉሱ በእጅጉ ተጸጽቶ ንስሐ ገብቷል። የጻድቁ አባት አቡነ አምደ ሚካኤል ረዴቶ በረከቱ በሁላችን ላይ ጽፍ ድርፍ ሆኖ ይደራሜን ቅዱስ ኪሪያቆስ ሊቅነት ከገዳማዊ ህይወት የደረበው ቅዱስ ኪሪያቆስ የቆሮንቶስ ሰው ሲሆን አበው ጥዑመ ቃል አንደበቱ የሚጣፍጥ ይሉታል። ገና በልጅነቱ ቤተክርስቲያን ውስጥ ሲያነብህ ከአንደበቱ ማማር ከነገሩ መስመር የተነሳ ከጳጳሱ እስከዚሁ ድረስ ተደሞ ያደምጡት ነበር። በወጣትነቱ ጣዕመ ዓለምን ንቆ ከቆሮንቶስ ኢየሩሳሌም ገብቷል። ቀጥለውም ወደ ፊልስጤም ተጉዞ የታላቁ አባ ሮማኖች ደቀ መዝሙር ሆኖ መንኩሷል። በገዳሙ ለበርካታ ዘመና ሲኖርም እጅግ ብዙ ታምራትን ሰርቷል። በ381 ዓ.ም መቅደኒዮስ አውልናሪዮስ ሴቫዚዮስ በካዱ ጊዜ ለጉባኤው ወደ ቁስጥንጥንያ ከሄዱ ሊቃውንት አንዱ ይኸው ነው ቅዱስ ኪርያቆስ ነው። ወደ ጉባኤ የሄዱበትም ከታላላቁ የተሄዱትም ከታላቁ ሊቅና የኢየሩሳሌሙ ሊቀ ጳጳስ ቅዱስ ኤርሎስ መንፈሳዊ ጋር ነው። ሁለቱ እጅግ ወዳጆች ነበሩና፣ በጉባኤው መናፍቃንን ረትተው ሃይማኖትን አጽንተው ስርዓትን ሰርተው ተመልሰዋል። ቅዱስ ጊሪያቆስን በተረፈ ዘመኑ በቅድስና ኑሮ በዚች ቀን አርፏል። አምላካዊ የወዳጆቹን የቅድስና ምስጢር ለእኛ የሚገለጽልን በረከታችን ማትረፉፎ ይስጠን። ህዳር ሶስት ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አቡነ መድኃኒነ እግዚእ ጻድቅ ዘደብረ በንኮል፣ ቅዱስ አቡነ ሚካኤል ጻድቅ፣ የሰራዊት አለቃ ቅዱስ ጊሪያቆስ ሊቅ ቅዱስ ናአኩቶ ለአብ ንጉስ ልደቱ ቅዱሳን አተረቲዎስና እህቱ ኢራኢ ሰማይታት አቡነ ፍሬ ካይንን በዚለት ይታሰባሉ። በረከት በጻድቅ ሰው ራስ ላይ ነው፣ የኃጥኣን አፍ ግን ግፍ ይከድነዋል። የጻድቅ መታሰቢያ ለበረከት ነው፣ የኃጥኣን ስም ግን ይጠፋል። መጽሐፈ ምሳሌ ምዕራፍ አስር ከቁጥር ስድስት ማርያም ድንግል ዘደብተራ ኦሪት ማይነቅ ዘካርያ ዝርእኪ ባርያት እምቋም ዘወርቅ